ሰላም ውድና የተከበራችሁ የዚቼ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬም ደግሞ በአዲስ መረጃ መጥተናል። እንግዲህ መግቢያ ላይ እንዳያችሁት ማለት ነው፣ ማንም ያላየው ማንም የሰማው አዳዲስ ነገሮች እየወጡ ናቸው ያሉት፣ በጣም በሚያሳዝን ሁኔታ ማለት ነው። ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እዚህ ጋር እንግዲህ መግቢያ ላይ አይታችኋል ማለት ነው። በቀብር ስነስርዓት ላይ ምን ተከሰተ የሚለውን እንግዲህ አንዱ አለም እና አባትየው ማለት ነው። እዚህ ጋር የምታዩት አንዳለም ነው። ይኸው አባትየው በፖሊስ እየተያዙ ነው ማለት ነው። አንዳለምን እንዲደበድቡት ማለት ነው። እንግዲህ ዘለው ካልደበደብኩት እያሉ ያሳያል ማለት ነው። አባት በጣም ተቃጥለዋል፣ ተናደዋሉ። ፖሊሶቹም አንዳለም ከፊት ለፊታቸው አለ። ይኸው ፖሊሶቹም ከበው፣ ሰዎችም ድምጽም አለ። ያው አላስገባውትም ድምጹን፣ እና በጣም ነው የሚንጫጩት። ተው ተውተው ይላሉ አባት ይኸው ያዙኝ ልቀቁኝ እያሉ ነው አንዳለምን ለመደብደብ ማለት ነው። በፖሊስ በህዝብ ተከበዋል። እንዲሁም የቀነኒ እህት አባት እየውን ይዛልክ ተመልከቷት። ሻሿ የሚታየው እህት እየውናት። ይኸው አባት እንዲ የተያዙ ነው አንዳለምን ካልደበደብኩኝ ልጄ በፍጹም ራሷን አታጠፋም ገሏት ነው በማለት ማለት ነው። ቀብር ስነስርአት ላይ እንግዲህ በጣም ተቀውጠዋል ማለት ነው። ያሳዝናል። አባት እንዴት እርር እንዳሉ አንጀታቸው ያስታውቃል፣ ከአነጋገራቸውም ይታወቃል። እንግዲህ ሲናገሩ ማይታቸው እዚህ ጋር ታያላችሁ። ፖሊሶቹ ይዘዋቸዋል ማለት ነው እሳቸውን። እሱ ከፊት ለፊት አለ። አባት ካልደበደብኩ እያሉ ነው፣ ህዝብ እየታገለ ነው። እናትም ከኋላ አሉ፣ የቀነኒ እናት ከኋላ ሰውየውን የጎተቱ ነው። ሻሿ የሚታየው ደግሞ እህቷ ናት። እሷም እያዙ ነው። ፖሊሶቹም እንግዲህ እንደምታያቸው አንዳለም ከፊት ለፊት አለ። እሱን ዘለው በሰው መካከል ላይ እሱን ሊመቱት ማለት ነው። እየታገሉ ነው ያሉት ህዝብና ፖሊስ ደግሞ እሱንና እሳቸውን እየለየ ነው ያለ። ደግሞ ያው ተመልከቱ፣ ሰው እያሉ ነው። በጣም በጣም ነው የሚያሳዝኑና ድምጽ በጣም አለ ማለት ነው። በጣም ነው የሚንጫጩት እዚህ ጋ። በቃ በጣም ተቃጥለዋል አባት ማለት ነው። አዎ ያቃጥላል። ቀላል ያቃጥላል እንዴ። አስባችሁታል። ምንም ያልሆነች ልጃቸው እንደዚህ እንደ ድንገት ሞተች፣ ራሷን ወረወረች ሲባል የማይታመን ነገር ሲደረግ በፍጹም እንኳን ለአባት ለሌላም እንደውም ትግስተኛ ናቸው ማለት ይቻላል ማለት ነው። ይኔ አባት ያሳዝናል በጣም እና በጣም ነው የሚያሳዝነው። እንግዲህ ይሄ የተከሰተው የት ነው ካላችሁ በመቀብሩ ሰዓት ላይ ነው ማለት ነው እና በእሳቸው አይፈረድም። ምክንያቱም ለምንድነው ማይፈረደው? እውነት ነው ልጃቸው ናት። በዛ ላይ በድንገተኛ ሞት ነው እንዴት እንደተቃጠሉ እንዴት እርር እንዳሉ። እስካሁን ድረስ ግን ሚዲያ ላይ ወጥተው በቢቢሲ ብቻ በኦሮሚያ ፕሮግራም ተጠየቁ። ከዛ በኋላ ማንም የጠየቃቸው የለም። እስካሁን የትኛውም ጋዜጠኛ ሂዶ እሳቸውን ኢንተርቪው ያደረገ እስካሁኗ ሰዓት ሰው የለም ማለት ነው በጣም ያሳዝናል የቀነኒ አማማት እውነት ለመናገር ከሆነ እርር ነው የሚያደርገው አባት ይሄም ማድረግ አይደለም ሌላ ነገርም ቢያደርጉስ እንግዲህ ፖሊሶቹም እሳቸውን እያያዙ ናቸው በዚህ መካከል ላይ ማለት ነው በጣም ነው የሚንጫጩት በጣም ነው ድምጽ ያለው በቃ እና አንዳለም ከፊት ለፊት ነው እሱን ወደፊት ፖሊሶቹ ወደዛ ይጎትታሉ አባትየውን ወደ ወደኋላ ይጎትታሉ ህዝቡ ተሰብስቦ ያው እንዳያችሁት ማለት ነው በጣም በሚያሳዝን ሁኔታ አባት ይሄን በማድረጋቸው በጣም ተናደዋል። አይደለም አባት፣ እውነት እውነት ሀቅ ከተናገርን እቺን የመሰለች ቆንጆ የተማረች ብዙ እድል ብዙ ነገር ያላት ገና ወጣት የ24 ዓመት ወጣት ምንም ያላየች ገና እንዲህ አይነቷን ቅጥፍ ሲደረግባችሁ በድንገት ምን እንደሚሰማችሁ ውስጣችሁ ስሜት ሊኖር ይችላል። በሆነ አደጋ ከቤተሰብ አካላችሁ የሞተባችሁ ሰዎች ምን አክል። በዛ ላይ ከአባቷ ጋር ያላት ቅርብርብነት ልነግራችሁ አልችልም። እንደምታዩት ሴት ልጅ ደግሞ በአብዛኛው አባቷን በጣም ነው የምትወደው። ቀነኒ እንግዲህ ከአባቷ ጋር በቪዲዮ አይተናል፣ በፎቶ አይተናል፣ በተለያየ እንደ ወንድምና እንደ እህት እንጂ አባትና ልጅ አይመስሉም። በተለያየ ቪዲዮ ላይ እንደምናያቸው ማለት ነው ማለት ያላቸው ፍቅርና ቅርብርብነት ከእናቷም ከአባቷም ጋር የተለየ ነው። ሚዲያ ላይ ስለምትለቃቸው ማለት ነው። እና ይሄንን አክል እንደዚህ እኔ እንጃ፣ እኔ ራሱ አላምንም። እኔ አሁን ላይ በተለይ በጣም መጠራጠር ጀምሬ ያለው ማለትም ብዙ ብዙ ነገሮች መረጃዎች እየወጡ ስላሉ ይሄ ነገር እውነት እንደተባለው እንደዛ ስትማርር ስትቃጠል የነበረችበትን ሕይወት እስከ መጨረሻው አደረገችው እልና ሚሴጇን ከሰማ በኋላ መልሼ ደግሞ አታደርገውም የሚለውንም ደግሞ እላለው ማለት ነው። እና አሁን ፖሊስ በደንብ አጣርቶ ማውጣት አለበት ይሄን ነገር ማለት ነው። ምክንያቱም አባት ለምንድን ነው ግን ያልተጠየቁት? ይሄ ለእናንተ ጥያቄ አልሆነባችሁ? እንዴት አባት እናት ለምንድነው? ሚዲያ ላይ ቀርበው ስለ ልጃቸው ለምን አልተጠየቁም? ለምን አልተዘገበም? ማለት እነሱ እየሰሙት የሚያውቁት ሚስጥር ሊኖር ይችላል። እናትም ያሉት በፍጹም ልጄ ሲዛትባት ነበረ ብዙ ነገር ነበረባት፣ በፍጹም ልጄ ራሷን አታጠፋም፣ ይሄን ነገር አታደርገውም ብለዋሉ ማለት ነው። እናትየው በቀብሩ ላይ ማለት ነው። አታደርገውም፣ አባትም አታደርገውም፣ ልጄ እንደዚህ አይነት ተርካሻ ስራ አታደርግም እንዲህ አይነት ነገሮችን በፍጹም ነው ያሉት። ብዙዎቹ እንደዛ ነው ያሉት። በዛ ላይ ደግሞ የሚያቃጥልና የሚያናድድ ደግሞ እርጉዝነት የሚባለው ነገር አሰባችሁት፣ ሁለት ነብስ በጣም ርር ቅጥል ነው የሚያደርገው ብዙ ነገሮችን እና ቤተሰቦቿ እንግዲህ እንዳሉት ከሌሊቱ ስድስት ሰዓት ወንድሟ ከሌሊቱ ስድስት ሰዓት ተደዋውለን ስለ ስራ ጉዳይ አውርተናል። እንግዲህ ያስቡት። ከዛ በኋላ እሷ ወደቀች የተባለው አስር ሰዓት ወንድሟን ካወራች ከአራት ሰዓት በኋላ ላይ ምን ገጠማት እውነት እንደተባለው ሰክሮ መጥቶ ነ እንደዚህ ያደረጋት ወይስ ምንድን ነው ከዛም ደግሞ ሲቀጥል ደግሞ ብዙ የሚያጠራጥር ነገር እየተፈጠረ ነው አሁን ላይ ያለው ማለት ነው የ ወደቀች የተባለው አስር ሰዓት ከሌሊቱ ጎረቤት አላየም አልሰማም እንዴት የሆነ ነገር ከፎቅ እኮ ሀይላንድ እንኳን ስትወረውሩ ድምፅ አለው ኳ ብሎ ሲጮህ ጊዜ ሀይላንድ፣ እንደገና ደግሞ እርግቦች ራሱ ሲሞቱ ና ሲወድቁ በጣም ድምፅ አለው። አይደለም እንዴ ከፎቅ ላይ አይደለም ሰውን የሚያክል ግዙፍ ነገር ማለት ነው። አስቡት ከአምስተኛ ማለት ነው ሲወድቅ ይቅርና፣ እኔ ያሁን ለምሳሌ አራተኛ ፎቅ ላይ ነው ያለሁት። ከዚህ የሆነ ሀይላንድ ነገር ምናምን ሰዎች ሲጥሉ በጣም ይሰማል። ምንድነው የወደቀ ብዬ በመስኮት ከፍቼ ሳይ ሀይላንድ ምናምን ነው ልጆች ሲወረውሩ። በመስኮት ሌላ ልጆች ማለት ነው እንሰማለን። ታች መሬት ላይ ያለውን ማለት ነው በጣም ነው የሚሰማ። እንዴት የሁሉ ነገር ተደበቀ እና ብዙ አጠራጣሪ ነገሮች እየተገኙ ናቸው ያሉት። ብቻ አላቅም፣ ፈጣሪ ይሄን ነገር ይፍታው። ምን አይነት እንቆቅልሽ እንደሆነ እንግዲህ እቺን አስር ቀን ይቀረን፣ እቺን አስር ቀን እንግዲህ እስኪ እናያለን። ከ አስር ቀን በኋላ ምን እንደሚፈጠር ማለት ነው። አባትም ስላማሟቷ ላናግረው አንዷ ለምን ላናግረው ፈልጋለሁ ብለዋል። ስለዚህ ቢገናኙ ምን ይፈጠራል ብላችሁ ታስባላችሁ? እንደዚህ ራሱ በቀብሩ ላይ አስቡ አባት እንደ ነብር እየዘለሉ እሱን ካልደበደብኩ እያሉ ባሉበት ርር ባሉበት ጭራሻ አጠገብ ላጠገብ ቁጭ ብለው ቃል ይመላለሳሉ ብዬ አላስብም። ይሁን እንጂ ግን የአዲስ አበባ ፖሊስ አባትየውን በደንብ መጠየቅ አለበት። ማለት ስለ ልጃቸው ልጃቸው ምን አይነት ልጅ ናት? እንዴት ናት? ማለት ምን አይነት ስላችሁ፣ ባህሪያችሁ፣ ምናችሁ ሳይሆን፣ አለ አንዳንድ ሰው እቅድ አለው አደለ? የሆነ ነገር አለው። በፍጹም የፎቶ ቤቱም ልጅ እንዳለም እሱም በፍጹም ብሏል። በፍጹም እንዲህ አይነት ነገር መታደርግ አደለችም፣ ፍጹም ደስተኛ ናት። ምንም እንግዲህ በዛን ሰአት እሱ ጋር ደግሞ እስከ አስር ሰዓት አብራው ነበረች ወንድሟ ጋር እስከ ሌሊቱ ስድስት ሰአት ስልክ ተደዋውለዋል ወንድምየው እንዳለ በስራ ጉዳይ ተደዋውለን ከሌሊቱ ከምሽቱ በኢትዮጵያ ስድስት ሰአት አስቡት ከዛ በኋላ ነው እንግዲህ ምን ተፈጠረ በአራት ሰአት ልዩነት ውስጥ ምንድን የተፈጠረ እንዴ በጣም ብዙ አወዛጋቢ ነገር አለ በፍጹም ቀነኔ ይህን ነገር አድርገው አይደለም የሆነ ነገር አለ ከጀርባ አላቅም ወይ እህትዮም ትሁን ምንም ይሁን ብቻ በአንድም በሌላም ህይወቷ በሰው እጅ ነው የጠፋ፣ የቀነኔ ማለት ይቻላል። እና በጣም የሚያሳዝን በጣም ልብ የሚሰብር አሟሟት ነው። ነፍስ ይማር።